እግዚአብሔር አምላካችን ሰላም ይብዛላችሁ። የዚህ የዩቲዩባችን ተከታታዮቻችን ቤተሰቦቻችን፣ በእግዚአብሔር አምላካችን ሰላም እንደምንሰነበታችሁ እንደምንከረማችሁ አሜን። እግዚአብሔር አምላካችን ሰላም በያላችሁበት የዓለም ዳርቻ ሁሉ ይብዛላችሁ። ሰሞኑን ለአንድ ወር ገደማ ምንም አይነት ቪዲዮ አልሰራሁም ነበረ እና ለምን እንዳልሰራሁ ደግሞ ከፎቶ አይታችሁ እንደምትረዱ ተስፋ አድርጋለሁኝ። ለተወሰነ ጊዜ አልነበርኩም ማለት ነው ወደ መሀል ሀገር ወደ ክፍለ ሀገር ገባ ብለን እግዚአብሔር አምላካችን ፈቃዱ ሆኖ እኔና የትላንትናዋ እህቴ እጮኛዬ ዛሬዋ ክብርት ባለቤቴ ቤቴ ወይዘሪት የትላንቷ ወይዘሪት ዛሬዋ ወይዘሮ ሳምራዊት ጋር ሥርዓተ ጋብቻችንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ሸዋ ሀገረ ስብከት በኤፍራታና ግደም ወረዳ ቤተ ክህነት በፋልማ ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ስርዓተ ጋብቻችንን ፈጽመናል ማለት ነው እና ይህን ያደረገች ያር እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። እንግዲህ እግዚአብሔር አምላካችን በቅዱስ መጽሐፍም ደጋግሞት እንደሚናገረው በቅዱስ መጽሐፍም ታላቅ እና ክቡር የቤተ ክርስቲያናችን ምስጢራት እና ስርዓት ከሆነው ምስጢር መካከል አንዱ ይህ ምስጢረ ተክል ወይም ምስጢረ ጋብቻ ነው እና አንደኛው በእውነት ለዚህ ክብር ያበቃን ቸር እግዚአብሔር አምላካችን ስሙ የተመሰገነ ይሆንልን። በእውነት ቃላት የለኝም። ይህንን ያደረገ እግዚአብሔር ነው። በቸርነቱ ለእኛ ለታናናሽ ልጆቹ ለታናናሽ ባሪዎቹ ይህንን አድርጓልና የእግዚአብሔር አምላካችን ስሙ የተባረከ የተመሰገነ ይሆንልን። ሳይገባንና ሳይገባን እሱ በቸርነቱ ፈቃዱ ሆኖ ይህንን ታላቅ የሆነ ተቋም እንድንቀላቀለው አድርጓልና። ስሙ የተመሰገነ ይሆንልን። ላለው ቤተሰቦቼ እንግዲህ ያው እንደምታውቁት ከአሁን በፊት ያገባችሁ ታውቁታላችሁ፣ ያላገባችሁም ደግሞ እግዚአብሔር አምላካችን መልካምና በጎ የሆነውን የልቦናችሁን መሻት ይፈጽምላችሁ እያልኩኝ የእኛ ፕሮግራም እንግዲህ እንደ እግዚአብሔር መልካም ፈቃድ በዚህ መልኩ በምታዩት መልኩ ተፈጽሟል ማለት ነው። እግዚአብሔር በቸርነቱ የተገኘበት ፕሮግራም ነበረ። ደስ የሚል ፕሮግራም ነበረ በእውነት ከክፉ ነገር ሁሉ እግዚአብሔር በቸርነቱ ሰውሮን ነበረ። የነበረው ሰው ሰራሹም ተፈጥሮአዊም አደጋ ብዙ ነበረና የሰላሙ ጉዳይ በራሱ እዛ አካባቢ ላይ ያለው ነገር ብዙዎቻችሁ የምታውቁት ታውቁት አላችሁ። እና ለማታውቁትም ትንሽ እዛ አካባቢ አጣይ አካባቢ ያለው ሰላም በራሱ ትንሽ አስቸጋሪ ነው እና ያን ነገር ሁሉ እግዚአብሔር አምላክ በቸርነቱ አርቆ በሰላም ይህ ፕሮግራም ይህ ስርዓት እንድንፈጽም እግዚአብሔር ረድቶናልና ከማንኛውም ነገር ሁሉ እግዚአብሔር አምላካችን ሰውሮን የእግዚአብሔር እጅ ተገኝቶበት የተፈጸመ ፕሮግራም ነበረ። ይህን ያደረገልን ቸር እግዚአብሔር አምላካችን በሆነ ስሙ የተመሰገነ የሆነልን እንላለን። የተወደዳችሁ ቤተሰቦቻችን፣ ቅድስት ቤተ ክርስቲያናችን በተደጋጋሚ ጋብቻ ክቡር፣ መኝታውም ንጹሕ ነው እያለች እናገራለች እንግዲህ የጋብቻ ምንነት ቤተክርስቲያናችን የምታስተምረው ክርስቶስ አምላካችንም እንደተናገረው በሐዋርያው ላይ አድሮ ሐዋርያው ቅዱስ ጳውሎስ የጋብቻን ታላቅነት የክርስቶስና የቤተክርስቲያንን አንድነት አድርጎ ነው የሚያስረዳው እና ክርስቶስ አምላካችን ለቤተክርስቲያናችን ዋጋ እንደከፈለላት ሁሉ እስከ መጨረሻው በዕጽ መስቀል ላይ ተሰቅሎ ደሙን እንዳፈሰሰላት ባሎችም ለሚስቶቻቸው እስከ መጨረሻው ታማኝ እንዲሆኑ እንደዚሁ ሐዋርያው ቅዱስ ጳውሎስ ይናገራል በመልእክቱ። ና ልክ ቤተ ክርስቲያን ለክርስቶስ እንደተገዛች እንደታዘዘችው እንደዚሁ ሚስቶችን ለባሎቻቸው መገዛት እንዳለባቸው ሐዋርያው ይናገራል እና እንግዲህ ምንም እንኳን እኛ ታናናሾች ብንሆንም ለዚህ ምስጢር እግዚአብሔር አምላካችን ፈቃዱ ሆኖ አብቅቶናል። ና ይህን ያደረገልን እግዚአብሔር አምላካችን ስሙ የተመሰገነ ይሆንልን። የእግዚአብሔር አምላካችንን ስም ሁላችንም፣ ሁላቸውም እንድታመሰግኑልን በጊዜ ስም ጠይቃለሁኝ። ከዛ ባለፈ እንግዲህ ፕሮግራማችን ምን እንደሚመስል እንዴት እንዳለፈ ከሞላ ጎደል ቀጣይ በሌላ ቪዲዮ እንደዚሁ ቪዲዮዎችንም አብሬ አድርጌ ፎቶዎችንም የማጋራችሁ ይሆናል ማለት ነው። እናንተ ግን የተወደዳችሁ ቤተሰቦቻችን ይህን ሚዲያችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለባልንጀሮቻችሁ ለጓደኞቻችሁ እንድታበረታቱልን ወደፊት እግዚአብሔር አምላክ ፈቃዱ ቢሆን የተለያዩ ብዙ አገልግሎቶችን እንደምንሰራበት ታስፋለንና እናንተም እንግዲህ የዚህ የሚዲያችን አባላት አባል በመሆን አገልግሎታችን እንድታበረታቱልን በልዑል እግዚአብሔር ስም እናሳስባለን። ወደፊት ስርዓተ ቤተክርስቲያናችን የጠበቁ አስተምሮች እንደ እግዚአብሔር ፈቃድ ደግሞ ይህ ሚዲያችን እያደገ ሲመጣ ብዙ ያሰብናቸው እኛ ዛሬ በትንንሹ የምናስባቸው ፕሮጀክቶች አሉ እግዚአብሔር ቢፈቅድ ወደፊት የሚፈጸሙ ማለት ነው። እንድታበረታቱን በል እግዚአብሔር ስም እናሳስባለን። ሁላችሁም ይህን አገልግሎታችንን እንደምታበረታቱን ተስፋ በማድረግ ከእናንተ ከተወደዳችሁ ቤተሰቦቻችን ጋር የምንቀጥል ይሆናል ማለት ነው። እናመሰግናለን።